በእስልምና ሃይማኖት በየዓመቱ ከሚከበሩ ትልልቅ በዓላት መካከል አንዱ ነው፣ የኢድ አል አድሃ አረፋ በዓል በዘንድሮ ዓመትም በዓሉ ለ1446ኛ ጊዜ በቤንች ሸኮ ዞን ሚዛን አማን ከተማ በተለያዩ ሃይማኖታዊ ስርዓቶች በድምቀት ተከብሯል። የቤንች ሸኮ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ አቶ መሐመድ አህመድ እንደተናገሩት የአረፋ በዓል በእምነቱ አስተብኖ ከፍተኛ ቦታ ከሚሰጣቸው በዓላት መካከል ተጠቃሽ ነው ይላሉ። ኢድ አል አድሃ በተከበረው የሀጅ ወር የሚከናወን ኢድ እንደመሆኑ የሚያስተምረን ብዙ ቁም ነገሮች አሉ ከእነዚህም መካከል አንድነትን፣ ጽናትን፣ መተሳሰብን፣ መረዳዳትን፣ እኩልነትን ኩልነትን በጉልህ የሚያሳየን ሲሆን በተግባር ከሚገለጡት የእስልምና መሰረቶች አንዱ በሆነው የሃዲስ መስርአት ላይ ብሔር፣ ቀለም፣ ሀብትና ስልጣን ልዩነት ሳይፈጥር ከመላው ዓለም የተሰበሰበ በርካታ ሚሊዮን ሁጃጅ ወጥ በሆነ አለባበስ ሁሉም ለአላህ ራሱ ዝቅ አድርጎ ሲገዛ የቶላስ ትልቅ ትምህርት የሚሰጥ ነው። ህዝበ ሙስሊሙም የኢድ አል አድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በመጠየቅና በመደገፍ መሆን እንዳለበትም አሳስበዋል። ኢስላም ከኔ ይልቅ ለእኛ በማለት ካለላይ ማካፈልንና መረዳዳትን በተግባር ያስተምረናል። የቤንች ሸኮ ዞን ዋና አስተዳዳሪ ተወካይና የዞኑ ሰላምና ፀጥታ ሚሊሻ መምሪያ ኃላፊው አቶ ዘማች በዛብህ ለመላው ህዝበ ሙስሊም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ብለዋል። እምነቱ አስተምሮ እንደሚያዘው ሰላምን መጠበቅና ለሰላም መስራት ከሁሉም ነገር ይቀድማል ያሉት አቶ ዘማች ሙስሊሙ ማህበረሰብም ለሀገር ሰላምና ልማት የድርሻውን መወጣት እንዳለበትም አሳስበዋል። ማንም በሃይማኖቱ ምክንያት እንዳይሰደድ፣ በማንነቱ ምክንያት እንዳይሰደድ በኢትዮጵያው የሆነ ማንም ሰው የትም አካባቢ መብቱ ተከብሮ ሰርቶ ተንቀሳቅሶ እንዲኖር የጸና ሰላም እንዲኖር መንግስት አበክሮ እየሰራ ያለበት ወቅት ነው። እንደ ቤንች ሸኮ ዞን እንኳን ብንወስድ እኛ ጋር የሌለ ኢትዮጵያ የሆነ የትኛውም ብሔር የለም። ስለዚህ የመከባበር የመቻቻል ትልቅ ተምሳሌት ነን። እንደ ቤንች ሸኮ ዞንና እንደ ሚዛን አማን ይሄ በሙስሊምና በእስልምናና በሌሎች ሃይማኖቶች መካከል በአንዱ ብሔርና በሌሎች መካከል ሊደረግ ይገባል ማለት ነው። በበዓሉ ላይ ተገኝተው ንግግር ያደረጉት የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ እንደተናገሩት ሙስሊሙ ማህበረሰብ በዓሉን ሲያከብር የእምነቱ አስተምሮ በሚያዘው መሰረት የመደጋገፍና የአንድነት ሴቱን ይበልጥ በማስቀጠል መሆን ይገባዋል ብለዋል። እምነቱ እንደሚያስተምረው አረፋ ታላቁ የኢብራሂም የአላህ ትዕዛዝ ለመፈጸም የነበራቸውን ትልቅ እምነት ታዛዥነትና መስዋዕትነት የሚታወስበት ልዩ ወቅት ነው። ይህም በዓል የእምነት ጥንካሬና የአላ ውሳኔ እጅ በመስጠት በግልጽ ያሳያል። ከዚህም በላይ ይህ በዓል በመላው ዓለም የሚገኙ ሙስሊሞች የአንድነት፣ የአብሮነትና የመተጋገዝ መንፈስ የሚያሳዩበት ታላቅ ክስተት ነው። ከንቲባው አክለውም ሙስሊሙ ይህንን ታላቅ በዓል ሲያከብርም በከተማ የተጀመሩ የልማትና የመልካም አስተዳደር ስራዎችን በቅርበት በመከታተልና በመደገፍ የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባም አሳስበዋል። እንደሚታወቀው ከተማችን ሚዛን አማን እጅግ ፈጣን የሆነ እድገት ውስጥ የምትገኝ ከተማ ስትሆን የሙስሊሙ ማህበረሰባችንም ጉልህ ሚና አበርክተዋል። ይህም ተጠናክሮ መቀጠል አለበት። ከተማችን ውብ፣ ጽዱና ጽዱ በማድረግ በታማኝነት የሚጠበቅባቸውን ግብር በወቅቱ በማክፈል በከተማችን ለሚከናወኑ ማንኛውም የልማት ስራዎች ተሳታፊ እንድትሆኑ ጥሪዬን አቀርባሉ። በበዓሉ ላይ ያነጋገር ናቸው። የእምነቱ መሪዎችና ተከታዮችም የአረፋ በዓልን እርድ በመፈጸም እርስ በርስ በመረዳዳትና በአብሮነት ሁሉም ሊያሳልፈው እንደሚገባ መክረዋል። ሀ ያው የኡዱህያ ሥጋ ኡዱህያ እርድ አለ። ያ ታርዶ በሚገባ ሰውየ ለሶስት ከፍሎት ግማሹን ለራሱ ይበላል፣ ግማሹን ደሞ ጎረቤት ጠርቶ እንትን ይላል፣ ሌላውን ደግሞ ለድሃ ይሰጣል፣ ይሰድቃል ማለት ነው። መፈቃቀር ነው። ቅድም ሁጥባ እንዳረኩት መረዳዳት፣ መተባበር አንዱ በልቶ አንዱ ጾሙን ሊውል አይገባም። ኢድ ስለሆነ ኢድ ማለት በመሰረቱ ደስታ ነው። የደስታ ቀን ነውና እንግዲህ ይህንን አንድ ላይ መደሰት ሙስሊሙ ማህበረሰብ ሁሉም ጋር ያለው ጋር ህዝቡ ጋራ ተዋዶ አንድ ላይ ማክበር ነው። ላለሁኝ ህዝበ ሙስሊሙ የሚያደርገው ያው ነው። ይህን ያርዳል፣ ጎረቤት ይጠይቃል። መሳኪን ካለ በጎረቤት ቤተሰብ ካለ ያለውን ባለው እየተረዳዳ መኖር ማሳለፍ አለበት። ህዝበ ሙስሊሙ ብቻውን አይበላም ድሮም በተለይ እንኳን በአረፋ በሌላም ጊዜ ብቻውን አይበላም። ስለዚህ አረፋም ላይ ብቻውን እንዳይበላ ያረድከው ለሶስት አካፍል ነው እኮ አንዱ ለሚስኪን ይሰጥ ጎረቤት ላሉት አሃ ብቻ ናት ላይ ያለ ነው ስለዚህ ብዙ ሙስሊሙ በደስታ ማሳለፍ አለበት ብቻው እንዳይበላ